የኢማንን ጣዕም አይተናል። ይህን ሁሉ ኸይርና በረካ ካየንና ከተጓደሰም በኋላ የኸይሩን መንገድ የዒባዳን ሥራ ስራ ልናቋርጥ አይገባንም። ረመዷን እተነብሄድም የዒባዳና መልካም ሥራ የሰው ልጅ ሕይወቱ እና ዓቅሉ እስካሉ ድረስ መቼም አይቋረጡም። የዒባዳ የሕይወት ኃላፊነትና ትልቅ ስራ ነውን። የተፈጠርነውም ለዒባዳ ነውን። አላህን ተባረክ ወተዓላ የሚያመልክ የሚገዛ ለሱ ብሎ ኸይርን ሥራ የሚሰራ ሰው አላህ ተባረክ ወተዓላ ሁሌም ሕያውና አቋሚ ረመዳንን አጋጣሚዎችን የሚያመልክና ለአጋጣሚ ለጊዜ ብሎ የሚስተካከል ጊዜ የመጣ የሚሄድ የሚተካከል ጊዜን የፈጠረውን አላህን ተባረክ ወተዓላ ሁሌም ልንፈራው፣ ሁሌም ትእዛዛቶቹን ልናከብ ይገባናል። ረመባን ላይ የነበሩ መልካም ስራዎች በሙሉ በተወሰነ መልኩ የአፈጻጸም ለውጥ ቢኖራቸው ሁሉም ከረመባን ውጭ ይማሉ። በረመባን ብቻ ገድበው አላህ ተባረከ ወተዓላ ተገዞኝ ተገዙኝ፣ ፍሩኝ፣ አስታውሱኝ ይላል። ሞት እስኪወስድህ ድረስ ጌታን ተገዛው፣ ታዘዘው። እነዚያ ያመኑ ባመኑበት ነገር ላይ የጸኑና ቀጥ ያሉ የሞት መልአክት መጥተው ሲወስዷቸው አይዟቸው እያሉ ያጽናኗቸው አለ ብሏል። ከመባን ላይ የተጀመረ ኸይር ሥራ ማብቂያው ሞት ብቻ ነው። መላኢካን በሚያዩበት ጊዜ መደሰት የሚቻለው አኼራን ከመፍራት ከመደናገድ መዳን የሚቻለው ሁሌ የአላህ ተባረከ ወተዓላ ትእዛዝ ላይ መጽናት ካለ ነው። ያዝለቀቅ የሚያደርግና የሚቀላቀል ሰው አሕዋሉ ይቀላቀልበታል። ብዙ ጊዜ የሚቀላቀለው መጥፎ ስራ ሰከራተል መውት ላይ መጥቶ ኼራውን ሊያበላሽበት ከዱንያ ሲወጣ እንዲደናገጥ እንዲፈራ እንዲሸበር ሊያደርገው ይችላል። አሁን ረመባን ላይ ሲሰሩ የነበሩ ኼር ስራዎች በሙሉ ዓመቱን ሙሉ አሉ። ቁርአን ነው ረመባን ላይ በብዛት ትንሹም ትልቁም ወንዱም ሴቱም አዋቂውም አላዋቂውም የሚያዘወትረው ዒባዳ። ረመባን ላይ ብቻ ቁርአን ላይ በርቱ አላሉ ነቢ አላት ወሰላም ቡኻሪ ሌሎችን በዘገቧቸው ነቢዩ ዓለይህ ሰላቱ ወሰላም ቁርአንን በሶስት ሶስት ቀን አክትመው ወይም በአስር አስር ቀን አክትመው ወይም በሀያ ቀን አክትመው ወይም በየወሩ አክትመው ብላ አርባ ቀን ቁርአን ሳያክትም የዘገየ ሰው ቁርአንን እንደናቀን ቁርአንን እንደራቅና ቸላ እንዳለ እንደሚቆጠር ተነግሯል። ረመቧን ላይ ከሚሠሩ መልካም ሥራዎች አንዱ ፈደቃ፣ የተቸገረን መርዳት ይሄም በረመቧን ብቻ የተገደበ አይደለም፣ በየቀኑ አላህ ተባረክ ወተዓላ ከሰማይ መልአክትን ያወርዳል። ሁለት መልአክትን፣ አንደኛው አላህ ሆይ ለሚሰስጠው ተካለት ያለ ዱዓ ያደርጋል። ሌላኛው ለሚቆጥብ ለሚሰስት፣ ያዝበት ቆጥብበት ያለ ዱዓ ያደርጋል። ይህ በየቀኑ ሁሌም፣ ረመዳን ላይ ሰደቃን ልንጨምር፣ ቁርአንን ልንጨምር ይገባል እንጂ በረመዳን ብቻ ኸይረ ሰጠን ረመዳን ሲወጣ ሌላ ፍቱር ልንሆን አሕዋላችን፣ ሁኔታችን ሊቀየር ፈጽሞ አይገባም። እንደዚሁ ረመዷን ላይ ዱዓ ማብዛት የሌሊት ሰላትን መስገድ የተለመደ የሙእምን ተግባር ነው። ነገር ግን ረመዷን እንደወጣ ይህ በሙሉ መቆም መቋረጥ የለበትም። ነቢያችን ዓለይሂ ሰላቱ ወሰላም አላህ በየሌሊቱ ለመጨረሻ የሌሊቱ አንድ ሶስተኛ ክፍለ ጊዜ ሲቀር አላህ ወደ ቅርቡ ሰማይ ይወርዳል። ማነው የሚለምነኝ? ማነው የሚጠይቀኝ? ማነው የሚታረቀኝ? የምታረቀው የምመረው ይላል ብላው ከልክ ጃብር ብን ዐብድላህ በዘግቡትህ ሐዲትም ሌሊት ውስጥ አንዲት ሰዓት አለች። በዛች ሰዓት አንድ ሙስሉም የሆነ ሰው ጌታውን የዲንም ይሁን የዱንያ መልካምን ነገር አይጠይቅም አላህ ሺ ቢለው ቢያደርግለት እንጂ። ወዳሊከ ኩለሌይላ ይሄ ሁሌም ነው ብዬ ሌሊቱ ነው ብላ አላህ የሌሊት ሶላትን የሚቀበለው ዱዓን የሚሰማው ምህረት የሚያደርገው ታረቁኝ፣ ልታረጋችሁ፣ ጠይቁኝ፣ ልስታችሁ የሚለው ረመባን ላይ ተጫረ ከረመባን በኋላ ከታሪክ ኩልነለይያ በየሌሊቱ በየቀኑ፣ አላሁ ተዓላ ባሪያውን ይሰማ ሲገዛው የታዘዘው ገስ ይለዋል። ለሱ ምንም ሊጨምርለት ሳይሆን ለባሪያው ለራሱ የሚጠቅመውን መንገድ ስለመረጠ ነው። አላህ ምሽት ላይ እጁን ይዘረጋል። ቀን ወንጀል ሲሰሩ የዋሉ ሰዎች የተውብቱ ዘንድ ማለዳ ላይ እጁን ይዘረጋል። አዳሩን ወንጀል የሰጡ ሰዎች ይተወቱ ዘንድ የባሪያውን ተውበት ይቀበላል። ሰከራ ነው ተስካል ያዘው ነፍሱ ጉሮሮ ላይ መርሳል ወጣ አልወር እስካላለች ድረስ ብለዋል። ተጫመቱን ሙሉ ጌታችንን ልንወድ ጌታችንን ልንፈራ ረመዳን ላይ ያገኘነውን ጥሩ ተሞክሮ በዚያው ልንቀጥልበት ስድስት ወር ሙሉ የረመዳን መልካም ስራዬን ተቀበለኝ እንድንለው ቀሪ ስድስት ወሮችን ለኸይራቱ ለበረከቱ ወር ለረመዳን አድስ እንድንል ይገባናል። ከዳሊክ ረመዳን ላይ የተለያዩ ወንጀሎችን ረመዳን ነው ብለን እንሰው እንርቅ እንደነበረ ሁሉ ከረመዳን በኋላ አላህ የከለከለን ነገሮችን በሙሉ ልንከለከል ይገባናል። ኩኑ ረባኒዬ ወላተኩኑ ረመዳኒዬ ተብሏል። አላህን አላህን የሚፈራ አላህን የሚያከብር ሁኑ፣ ረመዳንን ወር ብቻ የሚፈራና የሚያከብር። አትሁ ተበሎ ረመዳን ላይ የተከለከለ ውሸት ከረመዳን ውጪም ክልክል። ረመዳን ላይ የተከለከለ ሐሜትና ስርቆት ከረመዳን ውጪም ክልክል ነው። ረመዳን ላይ የተጠላ የተወገዘ ከሶላት መቅረት ማዘግየት ከረመዳን ውጪም ክልክል። እነዚህ ዒባዳዎች በሙሉ ከእስልምና ጋር ከሙስልምነት ጋር የተያያዙ እንጂ ከረመዳን ጋር የተያዙ አይደሉም። ረመዳን አንድ ራሱን የቻለ እስላማዊ ግዴታና ህግ ነው። ለምን ረመዳን ግዴታ እንዳደረገው አላህ አመቱን ሙሉ አምስት ወቅት ሶላትን በጀማዓ መስጊድ ግዴታ በወቅቱ መስጊድ ግዴታ አድርጓል። ረመዳን ላይ በቀኑ ክፍለ ጊዜ ምግብ መጠጥን እንደከለከለው ሁሉ ረመዳን ከረመዳን ውጪም የትኛውም ሰዓትና ቦታ ላይ ውሸትን፣ ሐሜትን፣ ቆሻሻን ነገር ማየትን፣ የሰው ክብር መንሳትን ሐራምና ክልክል አድርጓል። ረመዳን እንደወጣ ሙሉ በሙሉ ከጾም መሰናበትም የለብንም አሕዋላችን እንዳይበላሽ ወደ ድሮ መጥፎ ባህሪያችን ስንፍናችን እንዳንመለስ ልክ ረመባን እንዳለቀ የሸዋል ጾም ተደንግጎልናል። ነቢያችን አለ ሰላቱ ወሰላም ረመባንን ወር አጠናቆ ከዚያም ከሸዋል ወር ስድስት ቀን አስከትሎ የጾመ አመቱን ሙሉ እንደ ጾመ ይቆጠርለታል ብለዋል። አላህ አንድ መልካም ስራ ሲሰራ በአስር እያባዛ ነው የሚሰጠው። ሸዋል እንዳበቃም ፆም አያበቃም ቀጥሎ ያለው ወር ላይ። የዓመቱ አስራ አንድ አስራ ሁለት ወሮች ላይ በየወሩ ሶስት ሶስት ቀን የጾመ ሰው ዓመት ሙሉ እንደ ጾመ ይቆጠርለታል ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን በጾም ያሳልፉ ነበር። ለምን ሲባሉ ስራዎች ወደ አላህ የሚቀርቡበት ቀን ነው፣ እኔ የተወለድኩበት ቀን ነው ብለዋል። ሌሎችም በየዓመቱ ቢጾሙ ወደ አላህ የሚያቃርቡ የጾም ዒባዳዎች አሉ። ስነ ምግባርን ያስተካክላል። ራስን ለመቆጣጠር አላህን ለመፍራት ወንጀልን ለማራገፍ ሁነኛ ዒባዳ ነው። ሰው ከነቢ ሰላት ወሰላም እንደተነገረ ከረመባን በኋላ ቀጥሎ ሸዋልና ሌሎችም ሱና ጾሞችን መጾም የረመባን ጾማችን ተቀባይነት እንዳገኘ እንደጠቀመን እንደለወጠን ማሳያ እንደሆነ ኢብኑ ረጀብ አልሐንበል የሚባሉት ኢማም ተናግራል። የአንድ ባሪያን የረመባን ዒባዳውን አላህ እንደተቀበለው ከሚያሳዩ ነገሮች አንዱ ረመዳን እንደወጣ ቀጣዩን የሸዋልን ጾም መጾሙ ነው። አንድም ባሪያ አላህ ተባረከ ወተዓላ ስራውን ከወደደለት ከመልካም ሥራ በኋላ ሌላን መልካም ስራ ይወፍቀዋል፣ ያድለዋል። ብለው ረመዳን ወጣ ብለው ልክ ከእድሜ ልክ እስር ቤት እንደተፈታ ሰው የሚሆኑ ሰዎች ካሉ ተሳስተዋል። የረመዳን ግዴታው ጾም ቢጠናቀቅም አመቱን ሙሉ ከወንጀል መጾማል። አመቱን ሙሉ ሱና ጾሞች አሉ

ይሄ ማለትም ማለት ነው አንድ ሰው ኸይር ስራ ከሰራና አላህ ዘንድም ኸይር ሆኖ ከተመዘገበለት ሌላ መልካም ስራ እንዲያስከትል አላህ ያግዘዋል፣ ይረዝቀው ለአላህ ብሎ አንድ መልካም ስራ የሠራ ሰው ሌላ መልካም ስራ አላህ ይረዝቀው፣ ያግዘዋል። ወንጀልን የተዳፈረ የሠራ ሰው ደግሞ በዛው ከለመደ እጁ ሌላ ወንጀል እንዲሰራ ይደረጋል። በሩ ከተከፍተ በቀላሉ አይዘጋም። እነሆ ረመባን ላይ ተሰብስቦ አላህን ፈርቶ አደግ ይዞ የነበረው ልባችን ዳግም እንዳይታመም እንዳይደቅ እንዳይሞት ሁሌ ልባችንን መከታተል ይጠበቅብናል። የሰውነት አካላችን ስጋችን እንደሚታመመው ሁሉ ልባችንም ይታመማል። የታመመ ልብ የሚፈወሰው ተውበት በማድረግ እና የተበከለ ምግብን አካላችንን ይጎዳል ብለን እንደምንርቀው ወንጀልን በመራቅ የታመመ ልብ የሚሽረው የሚፈወሰው ልብ ከህመም መከላከያ ያገኝ የሚችለው ወንጀልን በመተው አስቀድሞ ከወንጀል በመራቅ ወንጀል ላይ የወደቁ እንደሆነም ተውበት በማድረግ ነው። ወከዛሊክ ልብ ይዝጋ ይቆሻ መስታወት እንደሚዝገው መስታወት እንደሚቆሸው የዛገ የቆሸሸ ልብ ሊጠራ የሚችለው በቃልም በተግባርም አላህን ተባረከ ወተዓላ በማስታወስን። ወከዛሊክ የሰውነት አካል ለብርድ እንደሚጋለጠው እንደሚታረዘው ሁሉ ልብም

ኤልሐምዱሊላህ ሐቅ ሐምዲሂ ወሶላቱ ወሰላሙ ዓላ ነቢይ ጁንዲህ ዓላ ሶሕቢ መን እህተዳ ቢሁዳሁ ተስንተ የውሚ ዲን አማ በዕድ አላህ ተባረከ ወተዓላ ብቸኛ አምላክነት በሚገባ ማወቅና ሁሌም የሱ ትክክለኛ ባሪያ መሆን ያዘዘን ነገሮችን እንደ አቅማችን ሁሌም መተግበር፣ የከለከለን ነገሮችን ሁሌም መከልከል። ጥንካሬ እና ጠላትን የማሸነፍ ሚስጥሮች፣ ቁልፎች ናቸው። የሰው ልጅ ብዙ ጠላቶች አሉ። ነፍስያው ጠላት ሆና፣ የጂኒ ሸይጣን ጠላት ሆኑ፣ የሰው ሸይጣኖች ጠላት ሆናቸው። እነዚህና ሌሎችን ጠላቶችን ለማሸነፍ ትክክለኛ የአላህ ባሪያ መሆን፣ ሁሌም እሱን መፍራት፣ ሁሌም የከለከለውን መከልከል፣ ሁሌም ያዘዘንን እንዳቅማችን እሱ በሚያውቀው መሰረት መተግበር የድል ሚስጥርና ጎልፍ ነው። ባለንበት ጊዜ አሁን በዘመናችን በሀገራችን እስላምና ሙስሊሞችን ለማሸማቀቅ በዲናቸው ምክንያት ለማስቸገርና ለማስተካየት ብዙ ሙከራዎች እየተደረጉ የእነዚህ ችግሮች እንቅፋቶች፣ ምክንያታቸው ምንድን ነው ብለን እያንዳንዳችን ራሳችንን እንጠይቅ ይገባናል ሁሌም ተጠያቂ ወንጀለኛውን ወንጀለኛ የእስላም ጠላታችን ብቻ ከማድረግ ይልቅ ወደ ራስ ተመልሶ ራስን ማየትም በላጭ። ቀዳዳው ችግሩ የሱ ጋር እንደሆነ አውቆ መፍትሄ ለመፈለግ ይረዳል። ወማ አሳበኩም ሚን ሙሲበት ፈቢማ ከሰበት አይዲኩም ይለናል ቁርኣን። ምንም አይነት ሙሲባ አይደርስባችሁም የራሳችሁ እጅ ባጠፋችሁ ጥፋት ምክንያት ቢሆን እንጂ ይላል ወደ ራሳችን ተመልሰን በተደጋጋሚ ሁኔታችንን ብንገመግም በግልም ይሁን በጋራ በጀማ በማህበረሰብ ደረጃ ያለንበት ሁኔታ አሕዋላችን ስራችን ስነ ምግባራችን አላህና መልእክተኛውን የሚያስደስት ነው ወይ ሸሪዓን ሱናን እየተገበረን ነው ወይ እየተከተለን ነው ወይ በግል ህይወታችን በቤተሰብ ህይወታችን

የአላህን እርዳታ ድል ለማግኘት ለእማው የገባውን ለዲሉ የገባውን የበላይነት ለማግኘት የገባውን ቃል ለማግኘት ትልቁ መስፈር ትክክለኛ አማኝ መሆን፣ ሸሪአን ከስሜቱም ከመንም ማስቀደም። አንድ ሀገር ላይ ሸሪአ እንደ ሕግ አልተተገበረም ብሎ ማለት በግለሰብ ደረጃ ቤተሰብ ደረጃ ሸሪአን መተግበር አይቻልም ማለት አይደለም። በራሳችን በነፍሳችን ላይ በስራችን ባሉ ልጆቻችን፣ ቤተሰቦቻችን ላይ የክል ህይወታችን ላይ ሸሪያን እየተገበረን ነው ወይ? የአላህን ድል ለማግኘት የሚያስችሉ መስፈርቶችን እያሟላን ነው ወይ? ከሰላም ውጪ ያሉ ሰዎችን ፈለግና አካሄድ እየተከተለን አይደለም ወይ? ገደል ቢገቡ እንኳን የሞከረን እየተከተልናቸው አይደለም ወይ? አብዛኛውን ያደረጉት ያለውን ነገር እነሱን ተከተለን እያደረገን አይደለም ወይ? የንግድ ሁኔታችን ምንድን ነው የሚመስለው? አለባበሳችን ምንድን ነው የሚመስለው? ገጽታችን የብዙዎቻችን ማንን ነው የሚመስለው? ልጆቻችን ማንን ነው አርአያ የሚያደርጉት? የማንን ፈለግ ነው የሚከተሉት? እንደ ማን ነው የሚለብሱት? የፀጉር አያያዛቸው የማንን ነው የሚመስለው? እነዚህና መሰለ ጥያቄዎች አሁን ላይ ኡመቱ ላይ የደረሰ ላለው ሙሲባ አደጋ ምክንያቶች ሊሆኑ እንደሚችሉ ለምን አናስብም? ጠላት ላይ እንደምናነጣጥረው ሁሉ እኔም ጋር ችግር ሊኖር ይችላል ብለን ሁለት ሶስት አጥንቀ ወደ ራሳችን ለምን አንቀስርም? እርስ በርሳችን ያለን ግንኙነት የአላህን ረህመት የሚያመጣ ነው ወይስ እኛ ላይ የአላህን ረህመት የሚያርቅ ነው? ለዱኒያ ብለን የምንገዳደል፣ ለዱኒያ ብለን የምንቆራረጥ፣ በሴት ተጣልተን ጀርባ የምንሰጣል፣ እሷን ካገባ እኔ ገድሎ አለው አለ ዱኒያ ላይ ሁለታችን መኖር አንችልም የምንል በትንሽ ብር ከወንድማችን ተጣልተን ለወንድማችን ጉድጓድ የምንቆፍር ውርደቱን የምንመኝ ለጠላት ለካፍር እንኳ ማንመኘውን ለወንድማችን የምንመኝ ብዙዎች አይደለንም ወይ? በእንዲህ አይነት ሰው ነው ወይ እስላም የሚረዳው? የሚነሳሉ እንዲህ አይነት ሰዎች ናቸው ወይ ለእስላም ጀግዱ ሊሰሩ የሚችሉት? ራስ እስላምን የጎዱ እስላም ላይ ማለቃቀስ አግባብ አለ? ሌሎች እስላም ላይ የሚያደርሱት ጥቃት ጥቂት ሆኖ እኛው በር ከፍተን እኛው ክፍተት አብዝተን እኛው ከመስጅዳችን ከዲናችን ርቀን ንሆ ረመዳን ላይ የነበረን አይነት አንድነት ጥንካሬ የዒባዳ ብርታት አመቱን ሙሉ ከእኛ ጋር ቢቆኝ ረመዳን ላይ በቁርአን እናገኘው የነበረውን የልብ ቀለብና መነቃቃት አመቱን ሙሉ ልባችን እንዲያገኝ ብናደርግ አዲስ ትውልድ መሆን አዲስ ህዝብ መሆን ልዩ ኃይል መሆን እንችላለን። ነገር ግን ኢማናችን ደክሟል። ልባችን ደክሟል። ትልቁ ጭንቃችን ውጫችን ዱንያ ብቻ ሆነ። ዱንያን ለማሻሻል የምንጥረውን የአንድ አስረኛው ነው። አንድ አስረኛው እንኳን ዲናችንን ለመጠበቅ ለዲናችን ይሁን ነገር ለማበርከት እረት እናደርግ። ያንዳንዳችን የዲን ኃላፊነት አለ። በእኛ በኩል ቀዳዳ እንዳይከፈት እረት ልናደርግ፣ ቢያንስ እንኳ በግላችን እስልምናን ልንተገብረው ልንኖረው